አንድ ዓመት ከመንፈቅ ሊሆነው የቀናት ዕድሜ የቀረው የእስራኤልን ሐማስ ጦርነት በእስራኤልና ፍልስጤማውያን መሃል በተካሄዱ ጦርነቶች 15ኛው ምዕራፍ ነው። በፈረንጆቹ ጥቅምት ሰባት 23 የተጀመረው ጦርነት ጋዛን ወደ ፍርስራሽነት ቀይሮ ከ50 ሺ ለሚል ቁት ሞት ከ110 ሺ በላይ የሚሆኑትን ደግሞ ለአካል ጉዳት ዳርጓል። ከ60 ሺ የሚያንሱ ሰዎች እስካሁን የደረሱበት ባለመታወቁ በፍርስራሽ ውስጥ ተቀብረው ሊሆን ይችላል የሚል ግምት አለ። ባለፈው ጥር ሰባት እስራኤልና ሐማስ በአሜሪካ ኳታርና ግብፅ አደራዳሪነት የቀረበውን የተኩስ አቁም ተቀብለው ከጥር 11 ጀምሮ ደግሞ ተግባራዊ መሆን ጀምሮ ነበር። ፍልስጤማውያንም ወደ ወደመችው ጋዛ መመለስ ጀመሩ። ሁኔታውም በተወሰነ መልኩ ቢሆንም ተስፋ ሰጪ ሆነ 1900 የሚሆኑ ፍልስጤማውያንና 33 እስራኤላውያን ታጋቾች ተለቀው ነበር ግን ካለፈው መጋቢት 9 አንስቶ ነገሮች ወደ ነበሩበት ተመለሱ እስራኤል አሸባሪ የምትለውን የሐማስ ይዞታ መደብደብ ጀመረች ከመጋቢት 9 ጀምሮም ከ600 በላይ የአሸባሪ ኢላማዎችን በጋዛ መደብደቧን በመከላከያ ሚኒስቴር ቃል አቀባዩዋ ብርጋዴር ጀኔራል ኢፍ ዳፍሪን በኩል አስታውቃለች መያዘ ኸዘሌሊኺማ ቢርትዋ ተአዛ ዘመቻውን እንደገና ከጀመርንበት ጊዜ አንስቶ ከ600 በላይ የሚሆኑ የአሸባሪ ኢላማዎችን ደብድበናል። ጥቃቱን በምንፈለገው ደረጃ እንዳንፈጽም ግን የታገቱት ዜጎች ጉዳይ ይዞናል። ውጤታማ ነበር ባሉት ዘመቻ 12 ከፍተኛ የሃማስ አመራሮችን ጨምሮ ከ250 በላይ አሸባሪዎች መገደላቸውን ነው ቃል አቀባዩ የገለጹት። ከአስር ቀናት በፊት በአምቡላንሶች ላይ ተፈጸመ የተባለው ጥቃት በእስራኤል ላይ ከፍተኛ የሚባል ነቀፌታ ያስከተለባት ሲሆን እስራኤል ግን ጥቃቱን አሸባሪዎችን ኢላማ ያደረገ ነበር ስትል ወቀሳውን ታስተባብላለች። አምቡላንሶቹ ላይ ተፈጸመ በተባለው ጥቃት 15 የሕክምና ባለሙያዎችና የሰብዊ እርዳታ ሰራተኞች ተገድለዋል። በጉዳዩ ላይ ለጸጥታው ምክር ቤት ማብራሪያ የሰጡት ለተባበሩት መንግስታት ድርጅት የሰብዊ መብቶች ኮሚሽነር ቮልከር ቱርክ እና የፍልስጤም የቀይ ጨረቃ ማህበር ፕሬዚዳንት ዩኒስ አልካቲክ ጥቃቱን አውግዘዋል። በቅርቡ 14 የህክምና ባለሙያዎችና የሰብዓዊ እርዳታ ድርጅት ሰራተኞች ላይ የተፈጸመው ግድያ አስደንግጦናል። ጉዳዩ ኮሚሽኑን ይበልጥ የሚያሳስበው ሲሆን፣ የእስራኤል መከላከያ ኃይልንም በጦር ወንጀል ሊያስጠይቅ የሚችልበት እድል አለ። በቅርቡ የተፈጸመው አንዱ አስከፊው ክስተት ነው። በዚህ ጦርነት ውስጥ በጋዛ በሰብአዊነት ላይ የሚደረገውን አገልግሎት ይጎዳል። የጋዛ የጤና ሚኒስቴር ይፋ ያደረገው መረጃ እንደሚያሳየው እስራኤል ዘመቻውን እንደገና ከጀመረች በኋላ ከ1160 በላይ ፍልስጤማውያን ናቸው የተገደሉት። ከእነዚህ ውስጥ አንድ ሶስተኛ የሚሆኑት ሕፃናት ናቸው ብለዋል። የተባበሩት መንግስታት ድርጅት ደግሞ ባለፉት ሁለት ሳምንታት ብቻ በእስራኤል ጥቃት ከ320 የሚበልጡ ህፃናት ናቸው የሞቱት፣ ብሏል የቆሰሉት ደግሞ 600 ሰላማዊ ዜጎችን ጭምር ኢላማ ያደረገው ጥቃት ያሳስባቸው አካላት ለእስራኤል ጥሪ እያቀረቡ ቢሆንም ጦሯ ግን ዘመቻው በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመቀነስ ጥረት አደርጋለሁ ብለዋል። እስራኤል ወደ ጋዛ የትኛውም አይነት እርዳታ እንዳይገባ ክልከላ ከጣለች ከአንድ ወር በላይ በመሆኑ ለመድኃኒትና ለምግብ እጥረት ተዳርገዋል በዚያ የሚገኙት ነዋሪዎች። በእስራኤል የበረታ ጥቃት ከፍተኛ አመራሮቹንና አባላቱን እየተነጠቀ ያለው ሐማስ በቁጥጥሩ ስር ያሉትን ታጋቾች ለመልቀቅ ጦሯን ከጋዛ እንድታስወጣ ጥሪ አቅርበዋል። የእስራኤልና ሐማስ አሸማጊያዎች የተኩስ አቁሙን ለማስቀጠል እያደረጉ ያለው ጥረትም አልቆምም ብሏል ኤፍፒ በዘገባው።